ሰራተኛዋ አዴ አዴ ምን ላይ ናት? ዛሬም እንደታሰረች ነው። ዴቪም ተጨመረ። ሰላም ውድ እና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ እያልኩኝ እንግዲህ አዴ ባለፈው ክፍል ላይ ያው አባቷ እንደ ወሰዳት ነው። ዛሬም እንግዲህ አባቷ አለቀቃትም ማለት ነው። ነገር ግን ዴቭ ደርሶላታል። ዴቭም ግን ማጅራቱን ተመተው እሱም ከአዴ ጋር ተመቶ ወደ ሰው መግባቱ በጣም ጥሩ ነገር ነው፣ ማለት ነው። ምክንያቱም እነዛ እነ ጫኔ አዴን ሊያሰቃይዋት ነበረ እንዲሁም ደግሞ ሊጫወቱባት ነበረ ማለት ነው። ምክንያቱም አባቷ ጠብቁ ጠብቋት ብሎ ቢሄድ እነሱ ደግሞ እዛ መጫወቻ ሊያደርጓት ነበረ ማለት ነው። ነገር ግን ዲቭ በመምጣቱ ምክንያት እንድትተርፍ ሆናለች ማለት ነው። ተርፋለች ማለት ነው። ከእነሱ መጫወቻ ከመሆን ተርፋለች። ስለዚህ ይሄም አንድ ጥቅም ነው ማለት ነው። ነገር ግን ዳይመንድና ኪንጎ በንጋታው ወደ አሹን ይዞ ወደ እነሱ መጥተዋሉ ማለት ነው። አባትየው ደግሞ እንግዲህ በአጭር ቃል ወስዳችሁ አዴን ለጌታው አስረክቦ ለምትዳር ሰውዬ ማለት ነው አስረክቡ፣ ብለዋቸዋል። ዳይመንድና አሹ እንዲሁም ደግሞ ኪንጎ አዴን ሊያስመለጡ ሄደዋሉ። ዳይመንድ ያው እንግዳ መስለው አባቷን እንደፈለገ አስመስለው ሊገባባቸው ለትንሽ ግን፣ ማለት ነው አይቷት ይሁን አለቀ፣ ለትንሽ ግን አዴን ይዞ ወጥተዋል። አንደኛው እነንትና ደግሞ ወደ ዴቭ ገብቶ ዴቪን አስፈትቶታል፣ ማለት ነው ዴቪን ፈቶታል። ምናልባት ዳይመንድ ያኛውን ማጅራቱን መቶት አዴን ያስጥላታል ብዬ አስባለሁ። እንግዲህ ሚቀጥለው ላይ ምን እንደሆነ አዴን ወስዶ ለጌታ ያስረክባታል ወይስ ዳይመንድ ያስጥላታል? ዴቭ ተፈትቷል። ስለዚህ እነሱ ደግሞ ሁለት ሆኖ ነው እነዛን ይዘው የሄዱት ማለት ነው። ስለዚህ ምናልባት ዴቪን ከፈቱ በኋላ አሹና ኪንጎ ይደርሱላታል፣ ያስፈቷታል ብዬ አስባለሁ። አንድ ምስገና ልጅ ደግሞ እንደዚሁ ያለ ጊዜዋ በልጅነቷ ድሮዋት ይጫወትባታል ሰውየው ማለት ነው። የጫን የሚባለው ሰውዬ ልጅ ናት ልጅቷ። የራሱን የፈለገውን ነገር ከተጠቀመ በኋላ ያሰቃያታል። ከዛ በኋላ አስሯት ነው የሚጠው። ያስራታል፣ ግጥም አድርጎ በገመድ ማለት ነው። ከዛ በኋላ እሱ ምንድነው የፈለገበት ስዞር ውሎ ማታ ይመጣል፣ የፈለገውን ያደርጋል። ከዛ ደግሞ ጠዋት ሲሄድ አስሯት ይሄዳል ማለት ነው። አስባችሁታል። የገጠር ጋብቻ ጥሩ አይደለም እኮ እግዚአብሔርና በሰው በቤተሰብ ማግባት መልካም ሆኖ ሳለ በግድ በቃ ያለ ፍላጎት በግድ የሚድሩት ነገር ትንሽ እዚህ ጋር ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ለወላጆችም የልጆቻቸው ፍላጎት ምን እንደሆነ የራሳቸው የመረጡትን ማግባት እንዳለባቸው እነሱም ደግሞ ፍቃዳቸው እንዲሆን ማንም ሰው ማንም ወላጅ ልጆቻቸው እንዲባልጉ ወይም ደግሞ ስርዓት አልባ እንደሆኑ አይፈልጉ። ነገር ግን ደግሞ የልጆቻቸውንም ፍላጎት መጠበቅ ያለባቸው ይመስለኛል። እና ይሄን ይመስላል ሊዱ ደግሞ ቀባጧ ቀበጭዋ የተቀመጪ ወንድም ጋ ሄዳለ ብላ አስቸግራ ነበረች። ግን አት ውጪ ስትባል ወታ ሷም ደግሞ እየተፈለገች ነው። ምናልባት አዴን አዴን አስፈትቷት አዴን ይዞ ሲመጡ ሊዱ ደግሞ ጠፍታ እንዳትጠብቃቸው ብዬ ፈራሁ። ምክንያቱም ግናቱን አታውቅም። እና ለማንኛውም ቀጥሎ አብረን እንገናኛለን። መልካም ቆይታ